ሰላም ጤና ይስጥልኝ። ውድና የተከበራችሁ የሚል ካናት ተመልካቾች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጣም ቆንጆ የሆነ የዳቦ አገጋገር ይዤላችሁ መጥቻለሁኝ። ይህን ዳቦ የበሉት ሰዎች እንግሪዲንቱን እስቲ ያሳውቂን ወይ ደግሞ በቪዲዮ ስር ይልን ሲሉኝ ይህንን ነገር ይዤላችሁ መጥቻለሁኝ። በጣም በጣም የተወደደ የተጨበጨበለት ዳቦ ነው። በእውነት ከዚህ በፊት ይህን ዳቦ እኔ እንጃ አላየሁም ማንም ሰራው ተሰርቶ አላየሁም። የተወሰነ ነገር እንት ሊኖር ይችላል የሚቀራረብ ነገር ግን በዚህኛው ኢንግሪዲየንት ተሰርቷል ብዬ አልገምትም። የመጀመሪያው ዳቦ ነው። ስቲ እንግዲህ እንዴት እንደምንሰራው በምን በምን እንደምንሰራው፣ እዚህ ጋር ስኳር አለኝ፣ እዚህ ጋር ብራውን ብራውን ሹገር አለኝ፣ ሁለት የሾርባ ማንኪያ ሁለት የሾርባ ማንኪያ ክራንበሪ አለኝ፣ ተልባና የዱባ ፍሬ ታምሷል። እንቁላል አለኝ፣ አንድ እንቁላል፣ አንድ ሙዝ፣ ካካዋ ፓውደር፣ ብራውን ብራውኒ፣ ስንዴ ዱቄት አለኝ። ቀይ ስንዴ ዱቄት ሳይነፋ ነው፣ አልተነፋም፣ ከነገለባው ነው። እዚህ ጋር ደግሞ ኦል ፐርፈስ ብራውን ለምንም፣ ምን የምንጠቀመው ለዳቦ የምንጠቀመው እሱ ነው። የምናቦካበት ነገር ደግሞ ይሄኛው አጓት ነው። አጓት በአብዛኛው አይብ ከሰራም በኋላ አብዛኞቻችን እናፈሰዋለን፣ ለጥቅም አናውለውም። ከዚህ በኋላ ግን እርግጠኛ ነኝ ማንም እንደማያፈሰው ነው፣ አጓትን። በጣም በጣም የሚገርም ነው። በቃ በዚህ ተጋገረ ዳቦ። አብራችሁን ይቆዩ፣ ሌላም የምጨማምራቸው ነገሮች አሉ። አብራችሁን ይቆዩ። በቅድሚያ እንግዲህ እንቁላሉን እመታዋለሁኝ። እንቁላሉ እንደዚህ በደንብ ከመታሁት በኋላ ቅቤ መጨመርም ትችላላችሁ፣ የገበታ ቅቤ። እኔ ግን ዘይት ነው የምጨምረው፣ ምክንያቱም በራሱን አጓቱ ቅባትነት ስላለው እንደዚህ ከመታሁት በኋላ እና በርከት ያለ ዳቦ ከሆነ የምትጋግሩት እንደየቤተሰባችሁ ዛት ሁለት እንቁላል ማድረግ ትችላላችሁ። እኔ አንድ ነው ያደረኩት። ለአንድ እንቁላል ደግሞ ሶስት ጭልፋ ሶስት ጭልፋ ዱቄት ነው ያዘጋጀሁት። ነጩን ሶስት ጭልፋ ቀዩን ደግሞ ብራውኑን ስንዴ ደግሞ ሁለት ጭልፋ ነው ያዘጋጀሁት። ከዛ ሶስት የሾርባ ማንኪያ ዘይት አደርጋለሁ። ሳንፍላወር ሲድ ማንኛውንም ዘይት መጠቀም ትችላላችሁ። ቅቤም እንዳልኳችሁ ቅቤውን መጠቀም ትችላላችሁ። ከዛ አብረን እንመታዋለን። ቫኒላ አድርጌበታለሁ እና ፓውደሩን ቫኒላ ነው ያደረኩት። እናንተ ፈሳሹን ማድረግ ትችላላችሁ የእንቁላሉ ቃና እንዳይኖረው ከዛ ሁለት የሾርባ ማንኪያ ያዘጋጀሁትን ስኳር ጨምራለሁ። ስኳር መጨመር የማትፈልጉ ሰዎች ማር ማረግ ትችላላችሁ፣ ማር መጨመር ትችላላችሁ። አሁን ይሄንን አብር እመተዋለሁ። ከዛ ያዘጋጀሁትን ሙዝ እንጨፈልቀዋለሁ። ያዘጋጀውትን ሙዝ እንደዚህ ዳጥ ዳጥ እናደርገዋለን በሹካ እንደዚህ ድጨዋለሁ። ሆይ ከዛ ከዚህ ጋር አንድ ላይ አደባልቀዋለሁ። ሆይ ከዛ ይ እንደዚህ አድርጌ ይሄ ለልጆቻችን ራሱ እንዴት እንደሚወዱት ለትምህርት ቤት ስናክ ታይም እንዲጠቀሙት እንደዚህ ከምሳቸው ጋር አብረን ብን ብናዘጋጅላቸው አብረን ብናስርላቸው የመሳቃቸው ላይ በጣም ነው የሚወዱት። በጣም ከዛ አንድ ሻይ ማንኪያ ጨው አረጋለሁ። ሁኔታ እንደዚህ ያዳርሰው እና አሁን ይህንን እናንተ በፈለጋችሁት አይነት ማድረግ ትችላላችሁ። በተለይ እኔ እንትን ጨምር ያለው ምንድን ነው? ቫኒላ ቫኒላ ቃናውን የማትወዱት ሰዎች ቀረፋ መጨመር ትችላላችሁ፣ የእንቁላሉን ቃና ለማጥፋት እና ቆንጆ ቴስት እንዲኖረው። አሁን እዚህ ላይ እንትን እለዋለሁኝ እቀንሰዋለሁኝ ለሁለት የሚበቃኝን ያህል አካፍለዋለሁኝ። የብራውኑን ትንሽ አነስ አድርጓለሁ። ነጩን ማቦካበትን በርከት አድርገዋለሁ። ይሄ ነጩን ማቦካበት ነው። ይሄኛው ለብራውኑ ነው። አንድ ሾርባ ማንኪያ ካኳ ባውድ ፓውደር አድርግበታለሁ እዚህ ላይ እዛ መጥዋለሁ። በደንብ አዋህደዋለሁ። ካካዋው አንዳንዴ ኮረት ነገር ሊይዝ ስለሚችል በዚህ በደንብ እናዋህደዋለን። ሞቅ ያለ ወተት አድርገን ማዋሃድ እንችላለን። ሞቅ ያለ ወተት መጨመር እንችላለን። ከዛ ያዘጋጀውትን ዱቄት ብራውኑን፣ ቀዩን ስንዴ እጨምራለሁ። ሁለት ጭልፋኔ ተጠቀምኩት። ሩብ የሾርባ ሩብ የሻይ ማንኪያ ቤኪንግ ፓውደር ምንም ቀስ እያልኩኝ ይህንን ያዘጋጀሁትን አጓል እየጨመርኩ አቦከዋለሁ። እንደዚህ በጣም ሳይወፍርብን፣ በጣም ሳይቀጥንብን መካከለኛ አድርገን እናቦከዋለን። ይሄው እንደዚህ አብኩቸዋለሁኝ። በቃ እንደዚህ በዚህ መጠን እንደዚህ ሳናቀጥ ነው ሳይወፍርን እንደዚህ እናቦካለን። ቀጣዩን ደግሞ ነጩ እናቦካለሁ። ከዛ ግን መጨረሻ ላይ እንትን አደርጋለሁኝ የታመሰ አጃ የአጃ የተፈጨውን ማ ነው የተዳጠውን አጃውን እንደዚህ አደርግበታለሁ መጨረሻ ላይ እና እነዚህንም እንዳንረሳቸው ተልባና ተልባና የዱባ ፍሬውን ሁለቱም ታምሷል። ከዛ ክራምበሪውን እንደዚህ አድርገን ልንጋገር ስንል እናዳርሰዋለን ላይ ደግሞ ያዘጋጀውትን ዱቄት እጨምራለሁ። ሶስት ይሄኛውን ሶስት ነው ያዘጋጀው። ሶስት ጭልፋ ነጩ ዱቄት፣ ሩብ የሻይ ማንኪያ ቤኪንግ ሶዳ። ቤኪንግ ፓውደር፣ ቤኪንግ ሶዳ ማድረግ ትችላላችሁ። አጃ፣ የታመሰ አጃ ኦትስ የተጨፈለቀው ማለት ነው። ተልባውንና ተልባውንና ዱባ ፍሬውን ጨምሬያለሁ። እንደዛ አጓቱን እጨምራለሁ። አጓቱን እያደረኩኝ አሁን እንደዚህ አቡከዋለሁ። ምንም አይነት ውሃ አልጨምርም። እንግዲህ አጓቱን ካልፈለጋችሁ በወተት መጋገር ትችላላችሁ፣ ወተት መጨመር ትችላላችሁ። በወተትም ጋግሬዋለሁ ከዚህ በፊት በጣም አሪፍ ነው በወተትም፣ ግን ይሄኛው በጣም በጣም ነው የሚጣፍጠው። ምክንያቱም አይቡን ስሰራ የምጨምራቸው ቅመሞች አሉ። እሱን አይብ ስሰራ ደግሞ አሳያችኋለሁ። ለአይቡ የማደርግበት ኸርባል ቅጠሎች አሉና እነሱ ለአንትን ላጓቱ በጣም ደስ የሚል ቴስት ሰጥተውታል እና በመሰረቱ ያው እንደዚህ አይብ ስሰራ አጓቱን አላፈሰውም፣ እጠጠዋለሁኝ ይጠጣል። እንግዲህ አገር ቤት ከብቶች ነበሩን እና ቤት እንደዚህ ሲናጥ ወተት ሲናጥ ያው አይብ ከተጣደ በኋላ አጓት ይገኛል እና በዛን ሰዓት እንጠጣልን አጓቱን እና ከዛ እንትን እዚህም አልደፋውም እና ሲለም ዳቦ አልጋገርበትም ደግሞ ብዬ እንዳጋጣሚ በራሴ ዝም ብዬ እንትን ብዬ ነው፣ እና ዳቦ በጣም ቆንጆ ሆነ። ለፋሲካም እንደዛ ነበር የጋገርኩት ዳቦ። ይኸው እንደዚህ አብኩቸዋለሁኝ። ጨው የሚያንሰን ከሆነ በትንሹ መቅነስ እንችላለን። በጣም ቆንጆ ነው። በስመ አብ። ከዛ የቀረውን ያስተረፍኩትን ተልባና የድባ ፍሬ እንደዚህ ጨምርበት። እዚህ ላይ የፈለጋችሁትን አይነት እንደዚህ ያለ ለውዝ ካለ መጨመር ትችላላችሁ። አልመንድ አልመንድ ክትፍ አርጋችሁ መጨመር ትችላላችሁ። ናትስ፣ የተለያዩ ናትሶችን መጨመር ትችላላችሁ። ይህ እንደዚህ አርጌ አሁን መጋገሪያ ይን እስከ ማዘጋጅ መጋገሪያ ይህንን አስቀምጠዋለሁ ሽፍና አርግ አስቀምጠዋለሁ። እዚያ ያዘጋጀሁት መጋገሪያ ላይ ቤኪንግ ፔፐር አበዛለሁ። ዙሪያውን ዘይት መቀባትም ትችላላችሁ። ወረቀቱን ካልፈለጋችሁ ኮባ ማድረግም ትችላላችሁ። ከዛ ሊጡን ይሄን በደንብ አዳርሰዋለሁኝ ብሉቤሪ መጨመር ትችላላችሁ። እዚህ ክራምበሪውን ካልፈለጋችሁ በፈለጋችሁት ነገር መተካት ትችላላችሁ። እዚህ ጋር የጨመርኩትን የማትፈልጉት ከሆነ በሌላ ነገር መተካት ትችላላችሁ። ብሉቤሪ፣ ዘቢብ ማድረግ ትችላላችሁ። ስትሮበሪ ቆራርጣችሁ ማድረግ ትችላላችሁ። ከዛ መጀመሪያ ነጩን አደርጋለሁኝ። ነጩ ሊጥ አደርጋለሁ። እንዴት እንደዚህ አስተካክለውና ቀጥሎ ብራውኑን አደርጋለሁ። ይሄንም እንደዚሁ አደርሳለሁ። ትንሽ ላላ ማረግ ነበረብኝ። ትንሽ ወፈር አድርጌዋለሁ። ከዛ ነጩን አደርጋለሁ። ከዛ ብራውኑን ከዛ ብራውኑን ትንሽዬ ነጭ አርጌ ሸፈን አድርገዋለሁ። ሊጡ እንዳይበዛብንና ትንሽ ነው ሸፈን የማደርገው። እኔ በዚህኛው እቃ መጋገር ስለፈለግኩ ነው። በክብ እቃ ክብ እቃ ካላችሁ በእሱም መጋገር ትችላላችሁ። በላዩ ላይ ሰሊጥ መነስነስ ከፈለጋችሁ ነጭና ጥቁር ሰሊጥ አለኝ። እሱን እንደዚህ መስንሼበታለሁ። አሁን ወደ መጋገሪያ አድርገዋለሁ፣ ይሁን ኦቨን አስገብቼዋለሁ። ወይ ከ350 እስከ 400 ባለው ብናደርገው ጥሩ ነው፣ ቀስ ብሎ እንዲበስልልን ጀምሮ ብናደርገው ሶስት መቶም ማድረግ እንችላለን። ሶስት ከምሳ ድረስ ማድረግ እንችላለን። ቆንጆ ሆኖ ቀስ ብሎ ሊበስልልን ሲበስል ደግሞ እንገናኛለን። አብራችሁን ቆዩ። የተረፈችኝን አጓት ደግሞ እንደዚህ ጠጣታለሁኝ። በጣም አሪፍ ነገር ነው። ይሄን ነገር ተጠቀሙበት። በተለይ በውጭ ዓለም ያለን እንደዚህ አይብ ከሰራን በኋላ ይሄንን ነገር አንጣለው ከሆነ አንድፈው በጣም ጠቃሚ ነገር ነው። በጣም በካልሽ የሚበለጸገ በጣም ለሰውነታችን የሚጠቅም ካልሲየም ደግሞ ለአጥንት ጥንካሬ በጣም ዋነኛውን ስፍራ ይይዛል እና ባካችሁ እንዳትደፉት። ከዚህ በኋላ ብዙ የምንደፋቸው የምንጥላቸው ነገሮች ይበዛል። በተለይ እኛ የምንጥላቸው ነገሮች ይበዛል። ብዙ ነገር ተሰጥቶናል፣ ግን አልተጠቀምንበትም። በእውነት በጣም ብዙ ማንጠቀማባቸው ነገሮች አሉ እና ባለፈ ዱባ ሰርቻለሁ የዱባ ሶስት ሰርቻለሁኝ እዛ ላይም ዱባን በፓስታ ሶስ መልክ ማንም እንዲሰርቸው ማለት ብዙ ሰው ሰርቶት አይቼ አላውቅም። በአብዛኛው ወጥ ነው የሚሰራው፣ እሱንም አንወደውም። በፓስታ ሶስ ደግሞ በጣም አሪፍ ነገር ነው። በዳቦ ጋግሬያለሁ፣ የዱባ ዳቦ ጋግሬያለሁ፣ የዱባ ሰላጣ ሰርቻለሁ። እና ይህንን ሁሉ ተጠቀሙበት። ብዙ ነገር ተሰጥቶናል፣ ብዙ ነገር አንጠቀምበትም። እባካችሁ ተጠቀሙበት። እንዴት ደስ እንደሚል በጣም ነው የሚጣፍጠው። ዋው እንደዚህ ሆነ። በስሏል። እንዴት እንደሚያምር እንዴት እንደሚያምር እዩት። ዋው ከፍትፍት ተብሎ እንዴት እንደበሰለ ደግሞ ትንሽ አቀዝቅዤው ቆርሰ ነው እናየዋለን። በስመ አብ አምን። ዋው እንዴት ደስ እንደሚችላችሁ ይሄው እንደዚህ በጣም በጣም የሚያምር ዳቦ ወጥቷል። እንዴት ሽታው እንዴት ደስ እንደሚል! በስመ አብ። በጣም በትኩሱን ነው የቆረስኩት። ትንሽ ቀዝቀዝ ቢል ደግሞ የበለጠ ፍርፍር ይላል። እም ነው በደንብ በሰለው። እንዴት ደስ እንደሚል ትኩስ ነው እና እያቀጥልኝ ነው። በጣም በጣም ነው የሚጣፍጠው። በእውነት በጣም የሚጣፍጥ ዳቦ ነው። እንደዚህ ሰርታችሁ በእውነት ቢያንስ ለልጆቻችን ለቁርስ፣ ለስናክ ታይም በጣም ቆንጆ የሆነ ዳቦ ነው። ለዛሬ ያዘጋጀሁላችሁ ይሄን ይመስላል። በጣም የሚገርም ዳቦ ነው በእውነት ሰርታችሁ ሞክሩት ጋግራችሁ ብሉት። ለእናንተ ለልጆቻችሁ መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮ እንደ እግዚአብሔር ፈቃድ እስከምንገናኝ ደህና ቆዩልኝ። መልካም ጊዜ።